አንቺና እናትሽ ያቺ ተኩለ እናትሽ ምንድን ያደረጋችኋት? እናቴ ምስኪን እናት ምንድን ያደረጋችኋት? ግሪ ጣልጌታል። ግሪ አንቺ የምትቀመጭበት ሶፋ ተለይቶ ጎደጎደኩ። ለእኛ ባታዝኝ፣ ለሶፋ አታዝኝ። በቤቴ ከዛሬ ጀምሮ እንድትናገረኝም ይሁን እንድትሰድብኝ አልፈቅድም። ሮን አስቀምጫ። አዎ፣ እና ዩዲትን ስትሳደብ ቅርሸት። ምን መሳደብ ብቻ አጋንንት ነበር። አብሯስ ተዋሬ ነበረው ልጅሽን እገለዋለሁ። አታረጊው፣ እመኝኝ። አረገዋለሁ። አንቺ ጥቁር ድንጋይ አሸንፈሽን ዝም ብዬ የሚቀመጥ ይመስልሻል? ኬችን ውስጥ ማስቀመጥሽው ካሜራ ለእናትሽ ምግብ ላይ መርዝ ስጨምር ቀርጸሽ ልታሳስሪያት ነው። ልብኝ፣ ታውቀዋለህ፣ ሩሩ ነው። ሰው ጋር እንደዚህ አይነት ግፍ ሲሰራ ማየት አልችልም። ሰራተኛ ነች እኮ እንዴ። ከመቼ ወዲህ ነው የምትቆረቆርላት? ከፈለግኩኝ ደግሞ አሁኑኑ ማባረር እችላለሁ። ሰራተኛ ብትሆንም ክብሯን የሚነካ ነገር መናገር የለብሽም። አታሳዝንሽም? ከፈቀዱልኝ አንዴ ልቀፉት። የምን ማስፈቀድ ነው? እቀፍያት። አምስት ሺህ ብር ነው። አሁን ኬት እንደማመጣ ነው የጨነቀኝ። እኔ እሰጥሻለሁ። ምን እኔ እሰጥሻለሁ? ብድር አይደል። ከዛ ስታገኘ ትሰጭኛለሽ። አንዴ አንቺ ኬት ታመጫለሽ? በጉልበቴ በላቤ የሰራሁት ገንዘብ አለኝ ተዋርደሽ ያመጣሹን ገንዘብም አልቀበልሽም። ሁለት ኪሎ ስጋዬን አሳረሽ፣ ሁለት ሺህ ብር እንድከስር አድርገሻል። ስለዚህ ከዚህ ወር ደሞዝሽ ላይ ግማሹን ቆርጭብሻል። እርግዝናው ሴንሲቲቭ አድርጎሻል ማለት ነው። ማየሽ፣ ዛሬ ቤተ ክርስቲያን አይሄዱም እንዴ? ሄጄ ነው የመጣሁት። ለምን? ቅዳሴ አልቆ እና ሌላ ቅዳሴ ያላለቀበት ቦታ ትይዙ። ለምን? ቤቴ እንዳላይሽ ነጋጠባ። እዚህ ሶፋ ላይ ተጎልተሽ ነው የምትዩ? አንቺ የምትቀመጭበት ሶፋ ተለይቶ ጎደጎደ። ኮ በቤቴ መቀመጥ ልትከለኪ ነው? አንቺ እኮ ረጅም ሰዓት ከመቀመጥሽ የተነሳ የቤት እቃ ነው የሆንሹ። ቤት ውስጥ ምን ምን እቃ አለ? ሲሉኝ፣ ሶፋ፣ ፍሪጅ፣ ቲቪ፣ የባሌ እናት ብዬ ነው የምመልሰው። ልዩነቱ ሶፋ ለመቀመጥ ያገለግላል፣ ቲቪ ዜና እናይበታለን፣ እንዝናናበታለን፣ ፍሪጅ ደግሞ ምግብ ያቀዘቅዝልናል። አንቺ ግን ጨጓራዬን ታቃጠዋለሽ፣ ምንም ጥቅም የለሽ። ከአንቺ ብሶ አቃጠልኩሽ። አዎ ለበለብሽኝ እንጂ እኔ የማምፈራው። ደጋግሜ ከማየት የተነሳ መርዝ ሆነሽብኝ። ልጄ እንዳታስወርጁ ነው። አይዞሽ የልጅ ልጄ ምንም አይሆን። እድሜዋን ጨርሳ ድሮ መሞት የነበረባት ሴትዮ ቤት ውስጥ ተጎልታ ከተወለደ በኋላ የሚጫወትበትን ሳሎን አጣባበት። እንዴት ምንም አይሆንም? ይድልሽ። ደስ ይለኛል። ብዙ ሰዓት ከመቀመጥሽ የተነሳ ቅርሶን ሽኩ። ይሄ ሀገራችን ውስጥ ያለው ሶስት ሺህ ዓመት ያስቆጠረው ሐውልት ምን ነበር የሚባለው? ምን ነበር? ምን ነበር? ምን ነበር? አክሱም ሐውልት? አዎ፣ አክሱም ሐውልት እሱ ነው የምትመስይ፣ አክሱም ሐውልት እንኳን ጣሊያኖች ሀገራችንን ሲወሩ ወደ ጣሊያን ወስደውት ለዘመናት ከነበረበት ቦታ ተንቀሳቅሶ ነበር። አንቺ ግን የሚሰርቅሽ የለ የሚያገላብጥሽ የለ ወይ አትሞቺ በቅርቡ ከመጃጀትሽ የተነሳ ጸጉርሽ አረንጓዴ መሆኑ አይቀርም። በእድሜዋ ሶስት ፀጉር ያየች ብቸኛዋ አልሞት በይ አሮጊት ተብለሽ የዓለም ድንቃድንቅ መዝገብ ላይ መመዝገብሽ አይቀርም። ቪዲዮ እየቀረጽኩሽ ነው በደንብ ተናጋሪ ውስጥ ያለው እንግፋት በደንብ አውጪ በቅርቡ የሀገር መወያያ አጀንዳ ነው ማደርግሽ የኔ ልጅ እንደው አንድ ጥያቄ ልጠይቅሽ። አትጠይቂም ብልሽ ምን አመጣለሁ? አንቺ እንደው ማውራትሽን አትይ፣ ጠይቂ። ይሄ ሁሉ ማንጓጠጥ ከየት ነው ይመጣልሽ? ከየት ነው የምትገዡ? አይምሮዬ እንዳንቺ አይነት ጥቁር ድንጋይ ቀን በቀን እያየ እንዴት ማንጓጠጥ አይመጣልኝ ይሆንሽ? ጨለማ ፊት። ምን አልሽኝ? አልሰማሽኝም? ጨለማ ፊት ነው ያልኩሽ። ምን አድርገሽ ነው ግን እንደዚህ የምታንጓጥጭኝ? የበደልኩሽ፣ ያጠፋሁት ነገር አለ? የለም። ለምንድን ነው ታዲያ ብጨክኝብኝ? ለምን እንደሆነ አላቅም። ታስጠየኛለሽ። ሳይሽ ያንገሸግሸኛል። ሰይጣን ጸበል ሲነካው እንደሚጮኸው ሁሉ አንቺን ሳይሽ ጩሂ፣ ጩሂ ይለኛል። እኔ ጸበል አንቺ ሰይጣኑ ነሽ ማለት ነው። አሮጊት፣ በአንቺ ቤት ነገር አጣምሽ ሞተሻል። ጠማማ፣ አሁን ሂጂልኝ ልረፍበት። ማሰብ እፈልጋለሁ። መኝታ ቤታችሁ ሄደሽ አታስቢም? መኝታ ቤት ሄደሽ አታስቢም? የት ሂጂ? ማሰብ እንዳለብኝ የምትነግሪኝ አንቺ ነሽ? ማን ስለሆንሽ ነው? እንደውም ሶፋውን የገዛ ማን ነው አንቺ የእኔ ንብረት ስለሆነ ማን እንደሚቀመጥበትና ማን እንደማይቀመጥበት የመወሰን መብት አለኝ ማለት ነው። ምን ሰምተሻል? ሶፋ የኔ ስለሆነ ማን እንደሚቀመጥበትና ማን እንደማይቀመጥበት የመወሰን መብት አለኝ። ስለዚህም ከዛሬ ጀምሮ እዚህ ሶፋ ላይ የመቀመጥ መብት የለሽ። እዛ ጋር ወይ ዱካ ወይ ጎማ ወይ ደግሞ አንቺን የመሰለ ጥቁር ድንጋይ አምጪና ተቀመጪ። አልቀመጥም። ሶፋውን የገዛሽው አንቺ ብትሆኚም የምትኖሪበት ቤት ግን የእኔ ቤት ነው። እረ ጥጋብ! ከመቼ ጀምሮ ነው እንደዚህ ድምፅሽን ከፍ አድርገሽ እንድትናገሪ? ለመሆኑ ማን ነው ስልጣኑ የሰጠሽ? በቤቴ ከዛሬ ጀምሮ እንድትናገርኝም ይሁን እንድትሰድብኝ አልፈቅድም። ብናገርሽ ምን ልታመጪ ነው? ለወንደሰን ሚስት ሰደበችኝ ብለሽ ብትነግሪው ነው? እነግረዋለሁ። አንቺ አሮጊት ለካ ማሰባችኝ ተቀምጠሽ ይዋልሽ። ጭንቅላትሽ ላሸቀ እንዴ? አይምሮሽ ላሽቆ። እንደምሰድብሽ እንደማሰቃይሽ ለልጅሽ ብትነግሪው ምን ሊፈጠር እንደሚችል ማሰብ እንዳች ያደረገሽን ነገር እኔ ልንገርሽ። አሁን ባሌ እንደመጣ ሚስት እየሰደበችኝ ነው ትያለሽ። ከዛ እንደ ባለፈው ይደነፋል። እኔ ወደ እናቴ ቤት እሄዳለሁ። ከዛ ከሁለት ቀን በኋላ ቤቴ ድረስ መጥቶ አባብሎ ይቅርታ ብሎ መልሶ ያመጣኛል። እኔም ከዚህ በፊት ከነበረኝ ጉልበት የበለጠ ሀይል አግኝቼ ይመጣለሁ። ከዛ እኮረኩምሻለሁ። ይቅርታ ጠይቆ ባያመጣኝ እንኳን ያረገዝኩትን ልጅ አስወርደዋለሁ። እና እናት ባና ደደችኝ ምክንያት ደንግጬ ነው ልጁ የሞተ ብዬ አንድ ላይ እንዲነሳ አደርገዋለሁ። ይህ ባይሳካ ደግሞ ልጅሽን እገለዋለሁ። አታረጊው እመኝኝ፣ አደርገዋለሁ። አንቺ ጥቁር ድንጋይ አሸንፈሽኝ ዝም ብዬ የሚቀመጥ ይመስልሻል? ካሜራውን አስቀምጪው። አዎ፣ እና ዩዲትን ስትሳደቡ ቅርሻት፣ ምን መሳደብ ብቻ አጋንንት ነበር፣ አብሮ አስተባሪ ነበረው። የምትናገረው ነገር እንዴት እንደሚዘገንን እሷ የምታወራ አፏ ምንም ሳይሆን እኔ የምሰማው ጆሬ ደሞ እንዴት እንደምትሳደብ እኮ እንዴት እንደምትናገር የኔ ምስኪን እናት እያያቸው በስድብ ብዛት ጎበጡ። አረ እባክሽ። እና አፏን አውጥታ የባሏን እናት ትሳደባለች ትሳደባለች። ወይ መሳደብ ብቻ። ስድቦቿ ውስጥሽንም ውጭሽንም ነው የሚጎዱሽ። ቦክስና እርግጫ በያቸው። እኔ ግን ሰው ከሚሰርብኝ ቢመታኝ እመርጣለሁ። በእሷ ተሰድበሽ ስለማታቂ ነው መርዞኑ ውስጥሽ ይታከላል። ጥፊ ሆኖ ፊትሽን ሰንበር በሰንበር ያደርገዋል። ላደረግሽ ነገር በሙሉ በቀል እንዲሆነኝ ሞተሽ መቃብር ውስጥ እስክትገቢ ኑሮሽን መቃብር አደርገዋለሁ። እንዲሁ እንዲሁ ፈጣሪ ምን አርጌ ነው እንደዚህ አይነት የልጅ ሚስት የሰጠኸኝ ብለሽ ልትጠይቂ ከሆነ አትልፊ። መልሱን እሱም አያውቀውም? እንኳን ለአንቺ ለፈጣሪ ምንቆቅልሽ ነኝ። አባትሽ ዲያብሎስ ልብሽን ውጥር አድርገዋል። የዲያቢሎስ ልጅ ነሽ እያልሽኝ ነው። መቼም የእግዚአብሔር ልጅ ብትሆኝ እንደዚህ አይነት ተንኮል አታስቢም ነበር። ተንኮለኛ ለመሆኔ የሱ የፈጣሪ ጥፋት ነው። ማን እንደዚህ አርገ ፈጠረኛለው። ክፉ ነገር እንዳስብ አድርጎ መፍጠር የለበትም ነበር። ከፈጠረኝ በኋላ ደግሞ በሰጠኝ ጭንቅላት የፈለግኩትን ባስብ የእኔ ጥፋት ሳይሆን የእሱ ጥፋት ነው ልጄ ወልደሽ ያልጨርሽ ነብሰ ጡር ነሽ። ፈጣሪ ላይ ባትዘባበችበት ጥሩ ነው። አደ በለዚያም ያጠፋኛል። አያጠፋሽም ይርቅሻል። ግን ፈጣሪን አቶ መኖር መጥፋት አይደል እንዴ? ችግር የለውም። ለእኔና ለልጄ ካሰብሽ ከፊት ለፊቴ ጥፊ። የት ልሂድ? አላቅም ብቻ አልይሽ። በተለይ ማታ ማታ ከስራ ስመጣ ባሌ ከመጣ በኋላ እዚህ ቤት አይደለም እዚህ ሰፈር ባትኖር ደስ ይለኛል። ሽታሽ ሁሉን ያስጠላኝ። ደግሞ ረስቼው፣ ሽቶ ተቀቢ ወይ ታጠቢ። እርጉዝ ሴት መጥፎ ሽታቶ ተወደም ሲባላል አልሰማሽም? ሽተትኩሽ ቀላል ሰነፈጥሽኝ። የባሌ እናት የነገርኩሽን ነገር አትርሽ። ልፈትንሽ እስካሁን ምን ነበር ያልኩሽ? ወደ ቤት ስገባ ሶፋ ላይ እንዳላይሽ። ጎበዝ። ሌላስ? ታማታ ከባሌ ጋር ተቀምጬ እንኳን ቤቱ ውስጥ፣ ሰፈር ውስጥ እንዳላይሽ። ጎበዝ። ሌላስ? ሽቶ ተቀቢ ወይ ታጠቢ። ለምን የሰነፈጥኩሽ ስለሆነ። በጣም ጎበዝ። ጥቁር ድንጋይ ለካ ማሰብ ትችላለች። በይ እስካሁን የነገርኩሽን ነገር እንዳትረሹ። ረስተሹ፣ ግን አንድ ነገር አደርጋለሁ ብለሽ ካሰብሽ ልጅሽና የልጅ ልጅሽ ምን ይሆናሉ? ይሞታሉ። ጎበዝ። በያውኑ ውጭ ልረፍበት። ለነገሩ እንዴት እንደማላውቃት ሆንኩኝ። ገረድ ገረድ ብላ አይደል የጠራችኝ? ይገረዳትና አሁን ነው ምን ልታረጊ ነው የወንደ ሰነን እናት ስትሳደብ ቪዲዮ ቀርጻሻት አይደል? ምንም አላረግም፣ ምንም አላደርግም። እንዴት ነው ምንም ማታርጊው? ማንነቷን የሚያሳይ መረጃ በእጅሽ ይዘሽ ዝም ብለሽ ልትቀመጪ ነው? ለጊዜው አዎ። ለምን? ምክንያቱም ከዚህ በፊት ስትሳደብ ቀርጫት ነበረ። ስድዋ ግን የሚገባት ዋጋ አልሰጣትም። አሁን ግን እሷም ተንኩሏን ከፍ አድርጋ ነው የመጣችው። ለማዬ መርዝ ሰታ ልትገላቸው እየሞከለች ነው ስለዚህ ኪችን ውስጥ ማስቀመጥሽ ካሜራ ለእናትሽ ምግብ ላይ መርዝ ስጨምር ቀርጸሽ ልታሳስሪያት ነው። አሁን እኔ እንደማስበው አሰብሽ በቅርቡ እናትና ልጅ የሰሩት ግፍ ዩትዩብ ላይ ቪዲዮ ተለቆ ይዋረዳሉ። ለመግደል በመሞከር ደግሞ ለአመታት ዘብጥያ ይወርዷታል። ራስሽን ጠብቂ ይሻላል። ምንም አታመጣ፣ ምንም አታውቅም። በአሁኑ አንገቴ እንደፍቼ ነው ያለሁት። እሷም ማንም እያያት እንዳልሆነ አምና ነው ተንኮሏን እየሰራች ያለችው። ተንከሲትነቷን ሳትሰስ ታውጥታ እየዘረገፈች ነው። እየዘረገፈችውም አንቺ ያስቀመጥሽው ካሜራ እየሰበሰበ ወደ መዋረጃ መድረኳ እየመራት ነው በትክክል። በአሁኑ ማምለጫ የላትም። የራሷ አምላክ ጠልፎ ይጥላታል። ግን አስታውሻ አለምዬ ራስሽን ጠብቂ፣ አለበለዚያ ለባሏ እናት ያልተጨነቀች እኔንማ ትጨፈልቀኛለች። በትክክል አንቺስ ግን እኔ ምን ምን ብለሽ ነው ከቤት የወጣሽው? ወይኔ፣ ወሬ ለመስማት ስል እየጣርኩትን ወጥ ሳላውርደን የመጣሁት ያረረ ልታቢያቸው ነዋ። ለነገሩ፣ ክፉ ስለሆኑ ስለሚሰሩት ተንኮል እንጂ ስለሚበሉት ምግብ አያስቡም። አታስቢ፣ ምንም ብሰጫቸው ይበላሉ። ቀልጃ እንጂ ምን አለብሽ አዲስ የአንቺ መውደድ ከመባረር ያደነኛል። የት ሄደሽ ነበር? ሱቅ እዚህ ሱቅ ወይስ መርካቶ? እኔን ለመሸወድ እየሞከርሽ ነው አንቺ ባለጌ። እዚህ ሰፈር የወደድሽው ወንድ አለ እንዴ ረጊ ሙካ ይባልም፣ አረ የለም? እና የት ነበርሽ? የት አባሽ ነበርሽ? ንገሪኝ። ጓደኛዬን ላገኝ የወጣሁት። ወንድ ጓደኛሽን? ሶቤት እየሰራሽ ወንድ ያምርሻል። አረ የሴት ጓደኛ ነው ያለኝ። እና ምን ነገርሻት? አሰሬ ትበድለኛለች አልሻት። አላልኳትም። ምን ነበር ያልሻት ገባኝ። የቤቴን ገበና እያወጣሽ ለሰፈር በሙሉ ትናገሪያለሽ። ማን ነው ሰላይ እንድትሆኝ የከፈለሽ? አቶ ታደሰ ናቸው? እርግጠኛ ነኝ ያቻረጋሽ ነች። በኑሮዬ በልጆቼ ትቀናብኛለች። እሷ ነች የከፈለች። አይደለም። ማን ነው ታዲያ ሚስጥሬ እንድትናገሪ የከፈለሽ? ማንንም አይደለም የራሴን ጓደኛ ነው ያገኘሁት አላምንሽ በቅርቡ ማን እንደቀጠረሽ እደርስበታለሁ ለመሆኑ ቤቱን ትተሽ ከወጣሽ ወዲያ ምን እየሰራሽ እንደነበር ታስታውሻዋለሽ ወጥ የምን ወጥ ስጋ ለምሳ ስትሰሪው የነበረው ወጥ የሚያማስለው አቶ አሮ ተብለሽቷል ለመሆኑ ኪሎ ስጋ ስንት እንደገባ ታውቂያለሽ አንድ ሺህ ብር ደሞዝሽ ስንት ነው? አራት ሺህ ብር ሁለት ኪሎ ስጋዬን አሳርሽ፣ ሁለት ሺህ ብር እንድከስር አድርገሻል። ስለዚህ ከዚህ ወር ደሞዝሽ ላይ ግማሹን ቆርጭብሻለሁ። ሺህ ብር ደግሞ ስሪ ያልኩሽን ወጥ አበላሽተሽ ምሳ ስለሌለ ምሳ ዝዥበታለሁ። ስለዚህ በዚህ ወር ደሞዝ የለኛ። በትክክል ተመልሷል። እሺ አባዬ። ፀሐይ ያረረውን ወጥ እንዳደፊው። እሺ። ለምን ተበላሽቷል እኮ ምን እናደርገዋለን? አንቺ ትበያዋለሽ ያረረ ቢሆንም፣ ስጋ ምን እንደሆነ ለጨጓራሽ ታስተዋውቂዋለሽ። መቼም የለመደው ሽሮ ነው። ለአመት ባል ለአመት ባል ቅንጣቢ ነው የምትበሉት። እድሜ ለኔ ለሆድሽ ወግ ማድረግ አሳየሁት። እውነት ነው፣ እድሜ ለእርሶ። አባዬ አሁን ወደ ስራ የመመለስ እችላለሁ። ኤፊት ከፊት ማይ ምን እያደረግሽ? ሰራተኛዋን ልኳን እየነገርኳት ነው። ይገርመሃል ለምሳ ስር ያልኳትን ወጥ የትም ስዞር አበላሸችው እና ወጡ ተበላሸና አይምሮ የሚያበላሽ ንግግር ትናገሪ ምን ወጡ ተበላሸና አእምሮ የሚያበላሽ ስድብ ትሳደቢያለሽ? ወይ አንተ ልጅ ሰሞኑን ምን ሆነ? ነው፣ ምን አይነት ጸባይ ነው ያመጣኸው? እማዬ ፀሐይን የተናገርሻን ነገር ትክክል አይደለም ስህተት ነው ብናገራትስ? ሰራተኛ ነች እኮ እንደ ከመቼ ወዲህ ነው የምትቆረቆርላት? ከፈለግኩኝ ደግሞ አሁኑኑ ማባረር እችላለሁ። ሰራተኛ ብትሆንም ክብሯን የሚነካ ነገር መናገር የለብሽም። አታሳዝንሽም? በወር አራት ሺህ ብር ምከፍለው ነው የሚያሳዝነኝ። እሷ ምን ስለሆነች ነው የምታሳዝነኝ? እማዬ ዝም በል አንተ ልጅ አውጥቼ እንደ ወረውራት አታርግኝ። ሲጀመር ምን ስለሆነች ነው የምትቆረቆርላት? ምን ነች ሰራተኛ፣ ልብስህን አጣቢ መሆኗን ረሳህ? አብራራ የወርቄ ልጅ ነህ። ቦታህን ወቅ። የማይመጥንህ ቦታ ላለ ሰው ብላ ራስን ዝቅ አታርግ። እማዬ እባክሽ ካሁን በኋላ አትስደቢያት። ስራውን በአግባቡ እየሰራች ነው። ታያት። አጥፋው አጥፋው። ውዴ፣ ነው ፊልም እኮ ነው። ምን ያስፈራሻል? ናው፣ ፈራለሁ። ልቤን ታውቀዋለህ። ሩሩ ነው። ሰው ጋር እነዚህ አይነት ግፍ ሲሰራ ማየት አልችልም። እውነት አስመሰልሽው። ፊልም እኮ ነው። ቢሆንም ውዴ፣ እንደዚ አይነት ጭካኝ የተሞላበት ፊልም ማየት አልፈልግም። ፈሪ። እሺ ምን አይነት ፊልም እጋብዝሽ? የፍቅር ፊልም፣ መጨረሻ የሚያምር ፊልም፣ መንፈሳዊ ህይወት ያለው ፊልም፣ በተለይ የኢየሱስ ክርስቶስ ያለበት ፊልም። እርግዝናው ሴንሲቲቭ አድርጎሻል ማለት ነው። አዎ ሁላችንም ወደ ፈጣሪ መመለስ አለብን። ያለ ፈጣሪ ማን አለን? ይሄ በእንግድነት የመጣንበት አለም ነው፣ ትተነው ነው የምንሄደው። እኔ የምፈልገው ውዴ በተሰጠኝ እድሜ ፈጣሪ የሚወደውን ሰርቼ ወደ አምላኬ ወደ ዘላለም ቤት የሚሄድ ነው። በጣም ይገርማል። እኔና ልጅን ትተሽን ወዴ ልትች ነው? ወደ አምላኬ። ፈጣሪማ፣ አንቺን የልጅን እናት እንዲወስድብኝ አልፈልግም። አስቢው፣ አንቺን ወሰደ ማለት ልጅ ያለ እናት፣ እኔ ደግሞ ያለ ሚስት ልንሆን ባይሆን የኔ ፍቅር ሁሉን ይተውና እኔን ቀድሜ ይውሰድ አንቺን እንዳጣሽ አልፈልግም በፍጹም የእኔ ንጉስ ሁለተኛ እንደዚህ እንዳትል አንተ ሙተ እኔ ምን ልሆን ነው እዚህ ምድር ላይ ያለ ንብረት ሀብት በሙሉ አንተን ሊተካልኝ አይችልም የእኔ ንጉስ አለሜ ወይ አፈቅርሃለሁ እሺ ከራሴ አስመልጅ ሆድ ውስጥ ካለው ልጅ አስበልጬ ከወርቅ ከአልማዝ ከሁሉም አስበልጬ አፈቅራለሁ እኔ ደግሞ ከሁሉም ነገር በላይ አስበልጬ አፈቅርሻለሁ እማ የት ጠፍተሽ ነው ሙሉ ቀን አላየሁሽም የት ሄደሽ ነው ወዴ እንዴት ዋላችሁ? እንዴት ዋልሽንማ አቋረጥኳችሁ እንዴ? አረ አላቋረጡም እማዬ። ቆንጆ የባልና ሚስት ጊዜ እያሳለፍን ነበር፣ እኔ መጥቼ አበላሸሁት። አረ አላበላሸሁትም እማዬ። ይህንን የመሰለ ግስላ የወለዱልኝ እርሶ፣ ከባሌ በፊት የነበሩ እርሶ፣ እንደውም ከባሌ በለጠ እርሶን ነው የምወዱት። እውነት ነውማ፣ ከእኔ በለጠ ነው የምትወድሽ። አዎ እማዬ እኮ እንከን የሌለባቸው የተባረኩ ጥሩ ሰው ናቸው። ያዩት የነኩት የሚባረክላቸው፣ ለበደላቸው፣ ላዋረዳቸው ምንም ሳይራሩ ይቅርታ የሚያደርጉ ናቸው። ለእሱ ምስክር ደግሞ እኔ ነኝ። ያኔ ማንም ይቅር የማይለውን በደል በድያቸው፣ እሳቸው ግን ይቅር ብለውኛል። ለምንድን ነው እንዲህ መተው? ያለፈው አልፏል። እንዲህ ያልሽ ምንድን ነው? ራስሽን መቀጮ ነገርኩሻል። በቃ ያለፈ ነገር ያለፈ ነው። እንዴት አልቀጣ? በማዬና በእግዚአብሔር ምሕረት ቆሜ እየሄድኩ ነው እንጂ ያደረግኩት በደል ሁሌ ይጸስተኛል። የመንግስቴን ይማር። በቃ እሷም ይቅርታ አድርጋልሻለች እኔም ይቅርታ አድርጌልሻለሁ። ለምንድን ነው የማትታየው? በቃ ከዚህ ነገር ውጭ ውዴ፣ ይቅርታ አድርጋልሻለች እያልኩሽ ከሆነ በቃ ነው። እማዬ፣ እባክዎትን በድጋሚ ይቅርታ ያድርጉልኝ፣ እባክዎትን ይቅርታ ያድርጉልኝ። ትንሽ ልጅ ይቅርታ አድርጌልሻለሁ የኔ እናት እባኮትን እባኮትን ይቅርታ ያርጉል። እናት ለምንድን ነው ማሰሚያት? ይቅርታ አድርጋልሻለች። ተነሽ። እውነት ነው ይቅርታ አድርጌልሻለሁ። ተነሽ። አመሰግናለሁ። ማየ ከፈቀዱልኝ አንዴ ልቀፉት። የምን ማስፈቀድ ነው? እቀፊያት፣ እቀፊያት፣ እቀፊያት። እሱም ማየ ቅድም ምን ነበር ያልኩሽ? ከባሌ ጋር ሳሎን ተቀምጠን እንዳትመጪ አላልኩሽም ነበር? በጣም ነው የምወደት ማየ፣ የኔ እናት ቀጥ ብለሽ ምንም ነገር ሳትናገር ጥፊ። በጣም ነው ሹም ወዱት ማይ አማ ወሪል ጥጂ ወጣ ልበል። ለምንማ አይቀመጡ ቤቱ ሳጣሁት እኮ ይጭንቀኛል። ግን መቀመጥ ካልፈለጉ ችግር የለው። እርሶ ደስ ያለሁት ነው ያልኩ። እውነት ነው እኮ ማይ። ለምን ዚያቱኝም ለምን አብረን አንጫወት? ውዴ ለምን ደምታስገድዳቸው ደስ ያላችሁን ነገር ያድርጉ፣ እማዬ። ከፈለጉ ይቀመጡ ካልፈለጉ ደግሞ ይውጡ። ብቻ ደስ የሚሉትን ነገር አርጉ። እኔ የምፈልገው የእርሶን ደስታ ብቻ ነው። እኔ የማይበይ ቆይ፣ ምን ሆነው ነው? ዮዲት መርዟን ረጨችበኝ። አያስቡም፣ በቅርቡ የራሷን መርዝ እራሷ ትውጠዋለች። አይ አይመስለኝም። ዛሬ ደግሞ በርትታብኛለች። ጥቁር ድንጋይ ብላ ሰደበች። ምን ምን ማለት ነው? ምን አውቄ። ቀድም ሳሎን ተቀምጬ ቴሌቪዥን እያየሁ መታ ሰደበች። ለኔ ባታዝኝ ለሶፋ አታዝኝ ጎልተሽ አጎደጎድሽው አንቺ ጥቁር ድንጋይ ብላ ሰደበች። እርሶስ ምን አሏት? እኔማ ደንግጬ አፌን ዘጋው። ምላሴ ማለት ታዘዛለ። ቼ የሴጣን ቁራጭ! ንግግሯ እኮ አጥንት ይሰብራል። ይሰብራል ብቻ። እሷን እንዳየው ውስጥ ያለው ኃይል በሙሉ ጥፍት ብሎ ያጦልገኛል። መራመድ ያቀተኛል። እኔም ምሎት ምናልባት የዲት ቡዳ ትሆን እንዴ? ባይን አይተው የሚበሉ አሉ ሲባል ሰምቻለሁ። ቡዳ ቡዳ እኮ አንዴ በልቶ ሄደ። እች ግን አትሄድም። ተመላላሽ ቡዳ ነቻ ሲሰቁ ደስ እንደሚለኝ ነገር ይወታለ ሁላ ይሳቁም። ሳቄን የሚቀማ ቤት ቁጭ ብሎ እንዴት ብዬ ልሳቅ? የኔ ልጅ እስቲ ልመርቅሽ። መርቁኝ። በእኔ የደረሰ ባንቺ ላይ ድረስ። አሜን አሜን። እኔም ልመርቁት። እሺ መርቄ በእርሶ የደረሰውን እግዚአብሔር ይንቀልሎ። ደግሞ እርግጠኛ ነኝ በቅርቡ ይነቅልሎታል የኔ እናት፣ እርሶ ብቻ ተስፋ ይቁረጡ። እሺ፣ አደራ ተስፋ እንዳይቆርጡ። ተስፋ ላለመቁረጥ እድሜ ያለኝ ብለሽ ነው? በቅርቡ ማች እኮ ነኝ። በስመ አብ ይበሉ እማዬ፣ አይሞቱም። እስከ ዛሬ ይሄን ላግፍ ተሸክመው ኖረው ማብቂያው ላይ በቃኝ ይሉ ነው። ያበቃል ብለሽ ነው? አዎ ያበቃል። እንዲ ያበቃ ግን እኔ የምሎትን ነገር ማድረግ አለቦት። በቅርቡ ሰላሞት ነው ያገኛሉ። ምንድን ነው የማደርገው? ልጅ ሰሞኑን ከቤት እንዳይጠፉ በተለይ ደግሞ ከሳሎንና ከኩሽና። ሳሎንም አልሆንም አባረረችኝ እኮ ሳሎን ካየውሽ በውስጥ ያለውን ልጅ አስወርዳሉ ብላለችኝ እማዬ። እመኑኝ እርሶን ለማስፈራራት ነው እንጂ ልጁን አታስወርደው። ያው ካረገዘች ማለት ነው። እውነቱን ንገሪኝ ካሉኝ ግን እርግዝና ውሸት ነው የሚመስለኝ። ውሸት? አዎ የእሷ ውሸት እንደሆነ ያልቅ። የምታወራው ነገር ሁሉ አይታመንም። ለማንኛውም ግን እማየ ምንም ነገር ብትሎት ለትንሽ ቀን ከሳሎንና ከኪችን እንዳይጠፉ። ምን ልታረጊ ነው አሁን? ልነግሮት አልችልም። በእርግጠኝነት ግን በቅርቡ ሰላሞት ነው ያገኛሉ። የኔ ልጅ እባክሽ ሕይወትሽ ላይ አደጋ የሚጥል ነገር እንዳታደርጊ አደራ። እኔን የሚጎዳ ነገር አላደርግም። በተቃራኒው ግን ሰላማችንን የሚሰጠን ነገር ለማድረግ እየሞከርኩ ነው ያለሁት። ቅድም እናቴ ለተናገረች ነገር ይቅርታሽ። አልተቀየምኳቸውም። ላጠፋሁት ነገር የወር ደሞዝ ነው የተቀጣሁት። የወር ደሞዝሽን ቆረጠችብሽ እንዴ? ለምሳ የተሰራ ስጋ ወጥ አሳረረሻል ብለው ሁለት ሺህ ብር ነው፣ በእኔ ምክንያት ምሳ ስለሌለ ከሆቴል የታዘዘበት ሁለት ሺህ ብር። በአጠቃላይ አራት ሺህ ብር ተቆርጦብኛል። ምን ተቆረጠብኝ ትያለሽ፣ እንዳለ ነው ያልተሰጠሽ። እንዳልለ አልተሰጠኝም። እኔ የሚያሳስበኝ በዚህ ወር ለእናቴ ብር ለመላክ ነው። እኔ እንኳን ነፍሴን ለማቆየትም ቢሆን እዚህ መብላት አይቀርም። አታስቢ፣ ለእናትሽ ትልኪላታለሽ። ከየት አምጥቼ? ደሞዝ አይከፈለኝም እኮ። ዘርፊ ነው የምልክላት። አዎ፣ አደባባይ ወጥቼ የማላውቀውን ሰው ማጅራት ልምታ? የእኔን ትመቻለሽ። ዘረፈችኝ ብዬ ለፖሊስ አላመለክትም። አፌን ዘግቼ ነው የምቀመጠው። አመሰግናለሁ፣ ግን አያስፈልገኝም። በዚህ ወር የምትኩሪበት ጊዜ አይደለም። አራት ሺህ ብር እሰጥሻለሁ። ደግሞ እኔ ብቻ ነኝ ልሰጥሽ የምችለው ሌላ የሚሰጥሽ ሰው ታውቂያለሽ? እ የለም ከአንተም መቀበል አልፈልግም። ምን ነው ላበድርሽ፣ እንጂ በነፃ ልስጥሽ አይደለም እያልኩ ያለሁት ለአባቴ መታከሚያ ባለፈው አስር ሺህ ብር አበድረኝ ድጋሚ አራት ሺህ ብር ልበደር አበዳሪ ሊያበድር ከፈለገ ተበዳሪ ለምን አልፈልግም ትላለች? ምክንያቱም ብድሯን መመለሻ የሚሆን ብር ማግኘት ስለማች ችግር የለውም ተቀበይኝና፣ የመመለሻ ጊዜ ሆነ አንቺ በፈለግሽ በቀን እናደርገዋለን። እስካለም ፍጻሜ ድረስ ታገሰኝ የምትይ ከሆነ ደግሞ ጠብቅሻለሁ። እሺ፣ አመሰግናለሁ ግን እመልሳለሁ። ችግር የለውም አንቺ እና እናትሽ ምንድን ያደረጋችሁት? እናቴን ምንድን ያደረጋችሁት? ምንድን ነው ያደረግሽው? የኔ ንጉሥ፣ የኔ ንጉስ አትበኝ፣ የኔ ንጉስ አትበኝ። የጀመን አጣፊው ምንድን ነው ያልሻት? ምንድን ነው ያደረጋችኋት? እናቴን ምንድን ያደረግሻት? ንገሪኝ። እናቴን ምን ብለሽ ነው የተጫወትሽባት? አሁን ሲተዳርግሽ ወይ ልክደንሽ፣ ወይ ምን ያደርግሽ? ምንድን ያደረጋችሁት? ንገሪኝ፣ ንገሪኝ አንቺ እና እናትሽ ያቺ ተኩለ እናትሽ ምንድን ያደረጋችኋት? እናቴ ምስኪን እናቴ ምንድን ያደረጋችኋት? ንገሪኝ! ገሪ፣ ንገሪኝ! ንገሪኝ! ንገሪኝ! መሞት አለብሽ! ንገሪኝ! እናትሽ መሞት አለባችሁ! መሞት አለባችሁ! መሞት አለብሽ!